ጊዜ የሚመጣ አይመስልም ነበር ማለት ነው። በጣም የሚያለፍበት ሞመንት በጣም በጣም የሚያስጠላ ጊዜያቶችን አሳልፈናል። ይሄድ ከፈለገች ትሂድ። ለእኔ ብለህ የምታስቁማት ከሆነ አታስቁማት ቡሪክ ሰላም ሰላም እንዲናችሁ ውድ ዩቲዩብ ቻናሌ ቤተሰቦች በመላው ዓለም ለምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን ፍቅር ለወገናችን ይሁን። ትላንትና ሶስት ቪዲዮች ተለቀው ነበረ። እንግዲህ ሶስቱ ቪዲዮዎች ያው ያጠነጠኑት ሁለቱ በነሩታ ዙሪያ ነው፣ አንደኛው ደግሞ ያው ፍቅር ተጋር ነው። ያው እንግዲህ አንዳንዴ አህልና የመመትሉት ነገር አንዳንዴ ግዴታ እንድታዩ የሚያስገድዳችው ነገር አይጠፋምና እንዲሁም እንግዲህ ወደ እነ ሩታ ስሄድ ያው ፋዘርን መካከላቸው ገብተው ከነሜሪካ ከሁሉም ጋር ተሰብስበው እንግዲህ እርቅ መውረዱን በይፋ ያው ምርጥ ነገር እንደተፈጠረ አሳይተውናል። ደስ ይላል። ሩታና አብርሽም ጭራሽ የተጣሉም አይመስሉም። እኛ የምንፈልገው ይህን ነው። ችግራቸውን በራሳቸው መንገድ ፈትተው ሰላም እንዲሆኑ እንመኝ ነበር። ነገሩ ሁሉ ተሳክቷል በቃ የሰላም ዋናው ቁልፉ ሁለቱ ጋር ያለው ነገሮችን አስተካክለዋል። ደስ የሚል ነገር ነው ያለው። ጠቅላላ እንግዲህ ሩታና አብርሽ ቀጣይ ላይ ወደ ሰርግ እንደሚሄዱም ምልክቶች ያው እያየን ነው። ሀይሎ ጋ እያሉ ነበር። ንጽግ ይረዳ ማለት ነው እና እንጠብቃለን እኛም በጉጉት ያኔ ስንጠብቁ የነበረ ነገር እንደሆነ ታውቃላችሁ። እና አብርሽ ግን ማለት ነው መጨረሻ አካባቢ ላይ ቤተሰብ በጣም አልደነገጠባችሁም? ነው የኔ አይነ ነው ፋዘር እንግዲህ መጨረሻ ላይ ብቅ ሲሉ ማለት ነው። ከዛች ሰዓት ጀምሮ እስኪጠናቀቅ ያለው ሰዓት ላይ አብርሽ በጣም ከፍተኛ የሆነ ድንጋጤ ውስጥ ነበረ። ምን ሚስቴክ እንዳለ ባላውቅም ግን እንደደነገጠ በጣም ነው ቪዲዮ ላይ የሚያስታውቀው ማለት ነው። ለማንኛውም አብርሽዬ ተረጋጋ፣ ከፈታ በልልን። እንግዲህ አሁንማ በቃ ምን የሚያስጨንቅ ነገር አለ? ሜይ ቢ አሁን ላይ ደግሞ የቤት ስራ ሊሆንብህ የሚችለው የፍቅር ህይወትን አንተ እንዳበላሸ ብዙ ሰዎች እየፈረዱብህ ነው የሚገኘው። አይደለም፣ እሱ አይደለም አንልም፣ እሱ ነው። በእርግጥ እውነቴን ነው የምላችሁ ያው ፍቅርተ ከሀገር ልትወጣ ደግሞ ኤርፖርት ላይ ማለት ነው ከነፍዋድ ጋር ቪዲዮ ተለቋልና እኔ ድንቅ የምትሉኝ ማለት ነው እናንተ ጋር ፓስፖርት በቀላሉ ነው የምታገኙት። ከሀገር ስትወጡ በቀላሉ ነው እንኳን አይደልካና አረብ ሀገራት ቀርቶ ኢሮፕ ራሱ እኮ በቀላሉ እንደምትሄዱ ያው እነ ሩታ ጋር አይተናል ማለት ነው። አይሩታ በአንቺ የተነሳ እያየን ነው፣ ሁሉም እየተነሳ ኤርፖርት ላይ መቆም ጀምሯልና ፍቅርም ትላንትና በምንም ያላሰብነውን አይዲያ ያው አየር መንገድ ቆማ አግኝተናታል። በአሁን በተለቀቀው ቪዲዮ ትላንት በተለቀቀው እና እኔ ነገረ ስራችሁላ ማለት ነው። ቪዛ ቀላል ነው። እናንተ ጋር ከሀገር መውጣት ቀላል ነው። ኢሮፕ መሄድ ቀላል ነው። ተው እንጂ እንዴ! ስንት እኮ እውነት መስዶት የሚከታተል እንዳለ አታውቁም እንዴ? እናም ማለት ነው እንግዲህ ፉአድ እኔም የራሴ ህይወት አለኝ ይጂ ብሏታል ተናዶባት። ጥሏት ሄዷል። ግን መጀመሪያ ላይ ሲያሳይ የነበረው ነገር ያው በጣም እሷን እዛ ስላገኛ ተደናግጦ ነበረ። የት እንደምትሄዱላ ሊጠይቃት ቢሞክር ያው እሷ እንደ በፊቱ አይነት ጠንከር ያሉ መልሶች ስለምትመልስለት ትቷት ሄዷል ማለት ነው። የተንቢ ወንድም ኤፋ ደግሞ እንግዲህ በስተመጨረሻም አትሄጂም ብሎ ፓስፖርቷን ነጥቋት ሄዷል። ብቻ ነገረ ስራችሁ ማለት ነው። ግርም ነው የሚለኝ አንደኛ ነገር የራስን ነገር አበላሽቶ እንደገና ፊክስ ለማድረግ ይሄን ያክል መሰናክል ውስጥ መግባት አልነበረብሽም ፍቅር ማለት ነው። እንግዲህ ምንም ማድረግ አይቻልም፣ አንዴት ነገሮች ተበላሽተዋል እና መጀመር የመጣሽበት መንገድ ምን ያክል ከባድ እንደነበር የቅርብ ጊዜ ሀቅ ነው ማለት ነው። በተለይ ወደ አብርሽ የመጣሽበት መንገድ አስታራቂ ማስቀኝም ሆነሽ አልነበረም። እሱን እንግዲህ እንካድ ብንል አልካድ ብሎናል ከልባችን ውስጥ ማለት ነው። አሁን ላይ ግን የፍቅሬ ሁሉ መሰበር ማዘን ህምባ ከምን የመጣ ይመስላችኋል? ቤተሰብ እስቲ ነገር እውነት ፍዋድን ስላጣችው አይደለም። ፍዋድንማ ያኔ እንደዛ ጥላው ከህይወት የወጣ እያለች ከቤት ሁላ ስታባርረው ማለት ነው ያኔ ሊሰማት ይገባ ነበር። ያ ሁላ መስዋዕትነት ላብርሽ ነበር ማለት ነው። ታዲያ ለፉፉ ምን አለበት በውስጥ እንኳን ብታሳውቀው ይሄ ነገር እውነት ከሆነ ማለት ነው። እሷ ለሱ መልካም አመለካከት ካላት፣ ከሱ ጋር ጥሩ ህይወት መቀጠር የምትፈልግ ብትሆን ኖሮ ያኔውኑ ለሱ ፍንጭ እንኳን ትሰጠው ነበረ። አሁን ላይ ልጁ የራሱን መንገድ ቢከተል አይፈረድበትም እና አሁን ላይ ግን የሀዘኗ ምንጭ የተስፋ መቁረጧ መቁረጧ ምክንያት ያሰበችው ነገር ባለመሳካቱ እንደሆነ ምንም አያጠራጥርም። በዛም አለ በዚህ ግን የሚያዋጣው በራስ መንገድ መሄድ ነው። የሰዎችን ህይወት ጋለ መድረስ ነው። አንዳንዴ ደግሞ ነገሮችን ስናደርግ ማስተዋል ያስፈልገናል። በማስተዋል ውስጥ ያልሆነ ህይወት የራስንም ህይወት እንዲስከመበጥበጥ ያደርሳልና ያው አብርሃምም ትልቅ ከባድ የሆነ ጥፋት እንዳጠፋ ግልጽ ነው። ምክንያቱም እቺ ልጅ ህይወት እንዳላት እያወቀ ነው በዚህ ነገር ውስጥ አግዥም ብሎ ሄዶ ከእሷ ጋር እንደዚ አይነት ነገር ያደረገው። ሲቀጥል ፎዋድን እንኳን ሳይቀር ማለት ነው። እሱም እኮ ያኔ ትዝ ካላችሁ ማለት ነው ፎዋድን ሁላ ሳይቀር ነበረ በጣም መጥፎ ነገር ሲናገረው የነበረው ቤቱ ድረስ ሄዶ ከቤቱ ጣ ሲል ነበረው የነበረው እና ይሄ ነገር እንዴት አርጉ ነው ታማኒነት ሊኖረው የሚችለው እና ብቻ የሆነ የሆነ ብቻ ሚስጥር የሆነ ነገር አለ። መካከል ላይ ወጣም ወረደም፣ ግን እነሱም ታርቀዋል። እነሩታም ፍቅር ግን ያው እንዳያችዋት ነው ብቻዋን የቀረችው። ፏድም ጥሏት ሄዷል። ለሌላው ህይወትሽ ለቀጣይ ላይፍሽ አስቢበት። መጥፋትም ሀገር ለቆ መሄድም መፍትሄ አይሆንም። በራስ ላይ የሆነ ውሳኔ ማምጣት ነው የሚያስፈልገው፣ የራስን ህይወት የማይጎዳ ውሳኔ ማለት ነው እና በሰዎች ህይወት መግባት ጭራሽ አያስፈልግም። በተለይ በባለስዳር መካከል ቤተሰብዬ፣ አዋጣም። እንደዚህ አይነት ነገር ሰላም እኮ አይሰጥም። አሁን ይሄ ምሳሌ አርገን ማለት ነው አብርሽና ሩታ ተለያይተው፣ ፍቅር ከሱ ጋር ብትሆን፣ የምሬን ነው ቤተሰብዬ፣ ዘመኗን ሁሉ ሰላም እንዳጣሽ ነው የምትኖረው። እንደ ለጊዜው ደስተኛ ልትመስለን ትችል ይሆን ነበር ግን ነበረው፣ ሆኖ ቀረ እንጂ ቢሆን ኖሮ ማለት ነው፣ ሰላም አታገኝም ነበረ። ብዙ ውስጧን የሚያውቁ ነገሮች ይፈጠሩ ነበረ። ደስተኛውን አትኖረ። ምክንያቱም ሰው በራሱ መልኩ በጤናማ ነገር ያገኘው ህይወት ነው ሰላም የሚሰጠው እንጂ በሰው ትግል፣ በሰው ህይወት የተገባ ነገር ህይወትም ራሷ ጣም ኖሯ እንዲኖር አያደርገውም። ለዛ ሰው ብዙ ነገር ነው በህይወቱ የሚመጣው። በሆነም ቀረ ማለት ነው። አሁን ላይ ባለፈው ነገር ከመማራ ይልቅ ጥፋትን ማመን፣ አሁን ላይ እሷ ጥፋቷን ማመን አትፈልግም። እንዳየሁት ከሆነ ፏድ ምንም ያጠፋው ነገር የለም እሷ በተጻጻፈችው እሷ ባደረገችው ድርጊት ለምን እንዴት አድርግ ያለሽ ማለቱን ነው። እሷ ጠረጠርከኝ ያለችው ያለችው እና ከጠረጣ እሱስ ጠረጠር። አንቺ ግን እኮ የማይደፈር ነገር ብዙ ተዳፍረሽ ሄደሻል። ከአብረሽ ጋር የማይደረጉ ብዙ ነገሮችን አሳይተሽናል። እና እኔ አንዳንድ ጊዜ ማለት ነው አንዳንድ ሰዎች በቃ ሁሌ ራሳቸውን ልክ ሲያደርጉ ይገርመኛል። አንዳንዴ ጥፋትንም እኮ ዞር ብሎ ማየት ጥሩ ነው። ፉዋድ ሳይሆን አንች ተንበርክከሽ እሱን ይቅርታ ጠይቀሽ መመለስም ካለብሽ መመለስ ያለብሽ ነው ምለው። እኔ ትክክለኛው ፍርድ እንደዚህ ነው መሆን ያለበት፣ ፍርደ ገምድል እንዳንሆን ማለት ነው። ለማንኛውም ሁሉም ስራችሁ አውጣችሁ እንግዲህ፣ እኛ ምንም ማለት አንችልም ከዚህ በላይ። ሁሉም የሆነ ሰዓት ላይ ያረገው ሲገባው ወደ መስመሩ ይገባል ብዬ አስባለሁ። እናም ቤተሰብዬ፣ እንግዲህ የተለቀቁት ቪዲዮዎች እነዚህ ነው የሚመስሉት፣ ትላንትና ያየኋቸውን። ፍቅራችሁን ያብዛልን። እኛ የምንፈልገው ሰላማችሁን ፍቅራችሁን ነው። በተረፈ ቤተሰብዬ እንግዲህ በሌላ ቪዲዮ እንገናኛለን። ቻል ቆዩልኝ። ወዳችኋለሁ። ባይ ባይባይ